ሰላም ሰላም እንዴት ናችሁ? ውድ የጠልሰም ቤተሰቦቻችን እንግዲህ ዛሬም በሌላ መልእክት ተመልሰናል። ያለነው ሰሙነ ሕማማት ላይ ነው እና ብዙዎቻችን ሰሙነ ሕማማት ላይ የሚደረገውን አናደርግም፣ የማይደረገውን ደግሞ ያደረግን ነው እና እንግዲህ ይህንን ግልጽ ለማድረግ የተወሰኑ ነገሮችን ልነግራችሁ ነው የመጣሁት። እንግዲህ እንደሚታወቀው ሰሙነ ሕማማት የክርስቶስን ሕማም የምናስብበት ከሳቅ ከደስታ ከድሎት ተቆጥበን ራሳችንን የክርስቶስን ሕማማቱን እያሰብን የምንቆይበት ሳምንት ነው እና በዚህ ሳምንት ላይ የምናደርገውና የምናደርገውን ነገር ለመለየት ስንቸገር ይታያል። ከዚህ ውስጥ መካከል እስቲ የተወሰነ ልንገራቸው። መጀመሪያው በስመ አብ ወልድ ወመንፈስ ቅዱስ ብሎ ፊትና መላ ሰውነትን በትምህርተ መስቀል ወይም በመስቀል ምልክት ማማተም አይከለከልም። እንደሚታወቀው አይከለከለም ግን ብዙዎች ለማማተም ሲቸገሩ ወይም ደግሞ ሲቆጠቡ እናያለን ምንድን ነው እና ማማተም አይከለከልም በመጀመሪያ ከካህን እጅ ቡራኬ ግን አንቀበልም በካህኑ እጅ ያለውን መስቀልም ደግሞ እንዲሁ አንሳለምም ማማተም የለበትም የሚል ፍልስፍና እንግዲህ ኬት እንደመጣ አላውቅም እንጂ ማማተም ይቻላል አልተከለከለም ማለት ነው ስለዚህ የተከለከለው ወይም ደግሞ በዚች በሕማማት ሳምንት የማናደርገው ነገር ምንድን ነው? ከካህን ቡራኬ አንቀበልም ማለት ነው። እነዚህን ነገሮች ሁላችንም ብናስተውል ብናይ የሚል ነው። ሌላኛው ሁለተኛው የሚከለከል ጸሎት የለም። አሁን አንዳንዶች ጸሎት ሲመድቡ ታያላችሁ። እነዚህን ጸሎቶች ጸልዩ እኝም ብቻ ጸልዩ እኝም ግን እንዳትጸልዩ ይህንን ተዉ፣ ይሄንን ጸልዩ የሚባል ነገር እንግዲህ የለም። ስለዚህ ሁሉንም ጸሎት መጸለይ እንችላለን። መስዋዕት ካለመሰዋታችን ቅዳሴ ካለመቀደሳችን በቀር በዚህ ሳምንት በብሉይ ኪዳን መጻሕፍት ጀምሮ እስከ ሊቃውንት ድርሳናት ድረስ በቤተክርስቲያን የማይጸለይ ጸሎት የለም። እንግዲህ ሰሙነ ሕማማት ላይም ሲነበብ ስለምትሰሙት ስለዚህ የትኛውንም ጸሎት መጸለይ ይቻላል። ጸሎት መከፋፈል እንግዲህ ኬት እንደመጣ ነቅሜው አንዳንዶች ይናገሩታል ከዛ ብዙዎች ተከተለው በዛው ይሄዳሉ። እና አንዳንድ ነገሮችን ብንጠይቅ ጥሩ ነው። በዚሁ አጋጣሚ ሆነ የሚደረጉ ነገሮች ለምን ይደረጋል? ይሄ ነገር ለምን አይደረግም? ብሎ መጠየቅ በጣም ጥሩ ስለሆነ በዛ መንገድ ብንሄድ ጥሩ ነው። ስለዚህ የሚከለከል ጸሎት የለም። እንግዲህ በፊት የምታደርሱት አይነት ጸሎት አሁንም ማድረስ ትችላላችሁ ማለት ነው። ይህንን በዚህ ብትይዙ ጥሩ ነው። ሌላውና ዋነኛው አሁን ላይ ሰዎችን እያደናገረ ያለው ሰዎችን ግራ እያጋባ ያለው እና ሰዎችን ትኩረታቸውን ከሕማማቱ ይልቅ እሱ ላይ አድርጎ ብቻ ሰዎች ጠዋት ከሰው ጋር ሲገናኙ፣ እንዲሁም ማታ ላይም እንዲሁ በቃ በደንብ በራሳቸውን ጠብቀው ቆጥበው፣ እንደው በጥንቃቄ ለማለት የሚሞክሩት ነገር አለ። እሱ ምንድን ነው? ሰላምታ ነው፣ ሰላም ማለት ከጸሎተ ሐሙስ እለት በቀር አልተከለከለም። ግን ቤተክርስቲያን የምታስተምረው እንዲበላ ነው ከጸሎተ ሐሙስ ከምንለው ከዛ ውጭ አልተከለከለም። እሱም ቢሆን አምላካችን ኢየሱስ ክርስቶስ በይሁዳ ሰላምታ ተላልፎ መሰጠቱን ለማስታወስ እንጂ ሌላ ምንም የተለየ ምክንያት የለውም። ስለዚህ ብዙዎች በተለይ ከሰኞ ጀምሮ ሕማማቱ ከጀመረበት ቀን ጀምሮ በቃ እንዲሁ ሲጠለቀቁ ይውላሉ። አንዳንዴም እንደ በግድ ሰላም ሲላቸው ሰው በቃ እንደው ኃጢአት የሰሩ ያክል ወይም ደግሞ የሆነ ነገር የሚሰረው ያክል ሲደነግጡ እና ሲደናበሩ ታያላችሁ እና እንግዲህ እንደዚህ ነው ቤተክርስቲያን የምታስተምረው ሰላምታም እንዲሁም መሳሳ፣ መተቃቀፍ ምናምን ይሄ ሁሉ ነገሮች የሚከለከለው መቼ ነው እንዳልኳችሁ፣ ጸሎተ ሐሙስ ነው ማለት ነው። ምክንያቱም አንደኛ ሰላም እንኳን ባትሉ በእጃችሁ ሰላምታ በአፋችሁ መናገራችሁ አይቀርም አይደል? ሰላም፣ እንዴት አደርክ፣ እንዴት ዋልክ፣ እንዲህ እንዴት ማለታችሁ አይቀርም። ስለዚህ ሰላምታው አልቀረም ማለት ነው። ስለዚህ ቤተክርስቲያኖችን ግን ከጸሎተ ሐሙስ ውጪ ወይም ደግሞ ከዛች ዕለት በቀር ሰላም ማለት ትችላላችሁ። መሳምም እንዲሁ ማቀፍም ይቻላል ማለት ነው። ስለዚህ ይህንን በጣም ባትክሎት ብታዩት ብዙ ሰዎች ሕማማቱን ሳይሆን ትኩረታቸው ሰውን ሰላም ላለማለት እንዴት ነው ዛሬ እንዴት አግቼ ነው ማልፈው እንዴት ዝም ልበል እንዴት በሚለው ሌላ አይነት እይታ ውስጥ እየገባ ስለሆነ ይህን ማስተካከል ስላለብን በዚህ ብትረዱትና ሰላምታ መስጠት እንግዲህ ሕማማት ሳምንት ላይ ሐሙስ ብቻ ያውም የይሁዳን መሳም እንዲሁም ደግሞ ክርስቶስ ተላልፎ መሰጠቱን በይሁዳ ክህደት እሱን ለማሰብ ስንል የዛሬ ቀን ብቻ ወይም ጥሎት ሐሙስ ብቻ አናደርገውም ማለት ነው። ሌላው በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ ብሎ መጽሐፍትን ማንበብ ወይም ሌላ ስራን መስራት ይቻላል። ይህንንም የከለከለ ሰው የለም። ስመ እግዚአብሔርን መጥራት ቤተክርስቲያን መቼም የምትከለከለው አይደለም። ስለዚህ ብዙ እንግዲህ ምግብም ስንበላ አማት በን ነው ምንበላው። ሌሎችም እናቶቻችንም እንዲሁ ሲያበስሉ ምግብ፣ ሌሎች ስራዎችን ሲሰሩ ያማተባሉና ይሄም ይቀር አይደለም ማለት ነው። ስለዚህ ማማተብ፣ ያውም ደግሞ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ማማተም ይቻላል። እንግዲህ የተከለከለ ነገር የለም። እንግዲህ ያው እንግዲህ አንዳንዴ ከየት እንደሚመጣ አላውቅም መረጃው። ሰዎች መረጃ ይዘው እንግዲህ አጥብቀው ከማማቱ ይልቅ ክርስቶስን ስቃዩን፣ መከራውን ከማሰብ ይልቅ እዚች ላይ ተጠምደው ነው ያሉትና ይሄ ራሱ አንድ እይታችንን እንድናዞር ከሕማሙ ከሰቃዩ ዞር ብለን ደግሞ ይች ትንሽ ነገር ላይ እርሳችንን እንድንጠምድ እያደረገን ያለውና ይህንን ነገር ሁላችሁም እንግዲህ በደንብ ብታዩት የሚል ነው። ሌላው የጌታችንና የሕማማቱን እንግዲህ ሊያስታውሱ የሚችሉ መጻሕፍትን ማንበብ እንግዲህ ይመከራል። ምክንያቱም ሐዘን ውስጥ ነው ያለ ነው። ክርስቶስን ሰቃይ መከራ እያሰብን ነው እና እንዴት ነው የምናስበው? ሲባል ደግሞ መጽሐፍቱን በማንበብ በመረዳት፣ በማወቅ ክርስቶስ የከፈለው ዋጋ እንግዲህ ብዙ መጽሐፍቶቻችን በተለይ እኛ ኦርቶዶክስ እምነት ውስጥ ያለን በደንብ በብዙ አይነት መጽሐፍት ስለተቀመጠ ያንን ማንበብ እና ያንን ባነበብን ቁጥር እናስበዋለን፣ እናውቀዋለን፣ ይገባናል ምን ምን እንደተደረገልን ስለሚገባን በዛ ልክ እንድንገኝ ስለዚህ እነዚህን መጽሐፍቶች ማንበብ ያስፈልገናል። ስለዚህ ምንድን ነው በዚህ ሳምንት ተድላ ደስታ ሊያደርጉ ከሚችሉ ነገሮች መራቅ ያስፈልገናል፣ ምክንያቱም ከአይሁድ ጋር እንደመተባበር ስለሚቆጠር፣ አብዝቶ መብላት እንዲሁ መጠጣት፣ ያማረ ጌጣጌጦችን፣ ልብሶችን መልበስ አይገባም። የተድላ ጊዜ አይደለም ይሄ ጊዜ የመጫወት የመሳሳቅ ጊዜም አይደለም ይላሉ አባቶች። ስለዚህ ጊዜ የሚያስጨንቅ ጊዜ ነው። የክርስቶስ መከራ እያሰብን ለጥቂት ጊዜም እንኳ ቢሆን የክርስቶስን መከራ በሰሞታችን ማሰብ ያስፈልጋል። ለዚህም ስግደቱም ዝም ብሎ አሁን ላይ እንደመጣው ዝም ብሎ ለቁጥር መስገድም አይደለም። የክርስቶስን ሕማሙን ስቃዩን እያሰብን የእሱን መውጣት መውረዱን ነው በስግደቱ ላይ የምናየውና እንግዲህ ያንን በማሰብ ቢሆን እና በተቻለ መጠን በቤተክርስቲያን ብንሆን ውሏችን እዛ ቢሆን ሕማማተ መስቀሉን የሚያስታውሱ መጽሐፍትን እንግዲህ እያነበብን ሳምንቱን ብናሳልፍ ይሄ በጣም ጥሩ ነገር ነው። እና በተቻለ መጠን ትኩረታችንን የሚወስዱብን ነገሮች ላይ ባንሄድ ይመከራል ማለት ነው። እንግዲህ ሌሎችም ብዙ ነገሮች አሉ፣ ግን እነዚህ ዋና ዋና ነገሮች ስለሆኑ ብዙዎቻችን ትኩረታችንን የሰረቁ ነገሮች ናቸው እነዚህ እንደ ህግ እያየን እነሱ ላይ ብቻ ለመጠንቀቅ ስንሽቀዳደም፣ ስንሯሯጥ የክርስቶስን ሰቃዩን መከራውን ሳናስብ ያልፈናል ሳምንቱ። እና ያንን ለመናገር ያክል ነው። እንግዲህ የምትገኙት ጠልሰም የዩቲዩብ ቻናል ላይ ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። እንግዲህ በቀጣይም በሌሎች መርሃ ግብሮች የምንመለስ ይሆናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች ምዕመናኖች እንዲደርስ